ሁለት ሴቶች ላይ ቡዳ ነኝ ይለኛል። እገላቸዋለሁ ይላል። አሰቃያታለሁ ይለኛል። በተለይ አንዲት ሴት ነገሯን ሁሉ ያስኩ ይለኛል። ጮሆ ይወርቃል። ቡዳ የቱ አንድሺ ሁለት መቶ አስር ብር የተሰራ ድግምት ታያላችሁ። ፍሬዷ ከተማ ላይ ነው ተሰርቶ የተላከባት። እንቅላቷ ተይዟል። ድግምት ነው። እግሯን ይበላታል። ሊከላት ይፈልጋል። ተፋር ልጆቻችሁ። በኢየሱስም እዚህ እጅ ላይ እሳት ይቀመጥ። አሜን። አጠገባችሁ ባለሰው ጀርባ ላይ በኢየሱስም ብላችሁ አስቀምጡ። ድግምት አንካራ ተጥኳት ይለኛል፣ እግሯን ሽባ አደርጋለሁ ይለኛል። ድግምት ነው አሁንም፣ የወርቃዊ መንፈስ ጤናዋን በላው ይለኛል፣ አሰቃየዋት ይለኛል። አንድ ሁለት ሶስት፣ በኢየሱስ ስም በምግብ በመጠጥ በጁስ በተለያየ ነገር የገባ እጆች ከፍ ይበላዋል። እድግማን ካንሰር፣ ኤችአይቪ፣ ጉበት፣ ኤፒታይተስ ጉጃ ነፍሰ ገጃ በመታችሁ ዘመን እግር እግራችሁን የሚከተል አውሬ ዛሬ ይሞታል። አሜን። ጤናችሁን ሊይዝ የተዘጋጀ አውሬ ዛሬ ይሞታል። አሜን። ቢዝነሳችሁን ሊይዝ የተዘጋጀ አውሬ ዛሬ ይሞታል። አሜን። እስቲ ጅን ከፍ አድርግና በሽታ በል። እስቲ በሽታ ኪሳራ በል። እስቲ ኪሳራ ሐዘን በል። እስቲ ሐዘን ጨለማ በል። እስቲ ጨለማ በኔ ህይወት በኔ ህይወት በኔ ቤት በኔ ቤት አይሰራም በል። እስቲ አይሰራም። ቻው ቻው ቻው ቻው ቻው ቻው ቻው ቻው። የሚታዩ መናፍስቶች ናቸው እነዚህ የማይታዩ ኪሳችሁ ላይ አካውንታችሁ ላይ ቤታችሁ ላይ ቢዝነሳችሁ ላይ የተቀመጠ መንፈስ እግዚአብሔር ይገለብጠዋል። ይገለብጠዋል፣ አመን እግዚአብሔር ይገለብጠዋል። እግዚአብሔር አመን። እስኪ ጩና ፈረሰ ፈረሰ በሉ። እስኪ ፈረሰ። ምን ልታረጋት ነው? ልትገላት ልትገላት? አንተ ማነህ? ጓደኛዋ ሴት ጓደኛዋ ያሰራችባት ነው ዘርጋችን ወዳጅ መስሎ ጓደኛ መስሎ ዘመድ መስሎ በቡና በወተት በውስጥ ልብስ በየመተትና በየሟርተኛ ቤት የተሰራን ሥራ ዛሬ ገልብጫዋለሁ፣ ዛሬ ገልብጫዋለሁ፣ ዛሬ ገልብጫዋለሁ። አሜን። በኢየሱስ ስም በናንተ ላይ አይሰራም፣ አይሰራም። በጤናቹ ላይ አይሰራም፣ አይሰራም። አንድ ሰው ዘሎ አይሰራም ይበል አይሰራም። ሜይታ ሰገለ ጉዳው ታለ አይሰራም፣ ቁጭ በል። ጓደኛዋን የሰራችባት ጓደኛዋ ምን እንድትሆን ተንከራትታለህ? ሌላስ ሁሉ ነገር የራሷ የሆነው ነገር ወደኔ አርጌያለሁ የእሷን ነገር ሁሉ ነገሯን አበላሸህ፣ ነገሯን ምንም ምን አበላሸህ። በእሷ አይሆትም፣ ምንም ነገር የላትም፣ ምንም ነገር የላትም። አንተ ነህን ያደረከው? አመት ሆኗል፣ አመት ሆኗል። አሁን የማዝን ስማኝ። ኢየሱስን ትችላለህ ወይ ትችላለህ ወይ? አልችልም። ኢየሱስ ጌታ ነው። አንድ ነገር ስሙኝ መናገር እፈልጋለሁ ሰይጣን የመጨረሻ ፍቅሩን እወድሃለሁ ብሎ ሲገልጥልህ የሚል አንድ ጉዳይ ነው። ምን ታደርገዋለህ? ሲል አሳብደዋለሁ ይላል፣ እገለዋለሁ። የሰይጣን ፍቅር መግደልና ማሳበር ነው። ኢየሱስ ሲወድ ግን ያከብርሃል። ዛሬ ከልጆቻችሁ ከእናንተም ላይ አሜን በሉ ተሰብሯል። አሜን ኢየሱስን ትችላለህ? ትችላለህ ወይ? ትችላለህ ወይ? አችልም፣ አይደለም። ና ወደኔ፣ አጋበል እኔ ነኝ። ጊዜ አልቋል፣ ሰዓት አልቋል። ዳግም እሷ ህይወት ላይ እንዳትመጣ ሶስቴ ጩና ዳይ ሰንበት የመጨረሻ ቻው። ለጌታ ክብር አምጡ። ስ ልትገላት ነው፣ ልትገላት ነው ወይ? መቼ ነው ያሰብከው? ሰሞኑ ሰሞኑ፣ መቼ? በቅርቡ። አንተ ዋናው ነህ፣ ጀግና አለቃው። እስቲ ምልክት የታ? አላሳይ ዞድ ልቀውስ ምልክት የታ ቆማሳይ እንዳትላት፣ ሌላስ? እንዳትላት ብያለሁ፣ እንዳትላት እንዳጥላት ዳንኤል ልቀቀው። እንዳጥላት በራሱ እግር አቁማት። ምልክትን አሳይ፣ ቀጥል። ሌላስ፣ ሌላስ፣ ተመልከቱ። ሌላስ፣ ሌላስ፣ ተመልከቱ። ሁለት ጸጉር፣ ሶስት ጸጉር፣ ሌላስ። ኧረ በኢየሱስም እናንተና ልጆቻችሁ የሚፈልግ ዛሬ ተገለበጠ። አሜን፣ አሜን። እባብ አለ፣ እሷስ እባብ አለ። ሂድ እስኪ እንደባብ፣ ሂድ እንደባብ። ተመልከቱ፣ የእባብ መንፈስ ያዩ እዩ። እንደባብ፣ እንደባብ፣ ዙርና ወደ ወደኔ እኔ ዙርና፣ እንደባብ ወደ እኔ ዙር። ሂድ እንደባብ፣ ሂድ እንደባብ፣ እንደባብ ሂድ። ተመልከቱ! የባብ መንፈስ አዲስ አበባ ውጭ! ኧረ ይሄንን እያዋረደ ላለ ጌታ ጩኸት እልልታ! ጭው ኢየሱስ አንድ፣ ሁለት፣ ሶስት ኢየሱስን ጠርቼ ባል። ዳግም እሷ ዙሪያ ላትዞር ሁለት ጊዜ ባል ጩና፣ ባል ጩና። ለምንድን ነው አላማ? ምንድን ነው? ከባድ ልጅ ስለሆነች ነው። ምን ስለሆነች ከባድ ልጅ ናት? ምን አለ በሷ ቀጣይ ላይ